አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማች ተመልካቾቻችን ሁሉ፣ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ሁለት እጅግ በጣም ወሳኝና አነጋጋሪ አንገብጋቢ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። ከዚህም ጋር ተያይዞ በመጀመሪያው መረጃዬ የኩዌት መንግሥት በባንክ ዝርፊያ በተጠረጠሩ ኢትዮጵያዊያን ላይ የሰጠውን ይፋዊ መግለጫ እንመለከታለን። በመቀጠል ደግሞ በሀገራችን በእንጀራና ዳቦ ሸማቾች ላይ የተጣለውን አዲስ አሰራር ማለትም አዲስ መመሪያን በተመለከተ እስከ አምስት ሺህ ብር የሚደርስ ቅጣት የሚደነግቅ አዋጅ ስለመውጣቱ ሰምተናል። በተለይ በዝቅተኛ ኑሮ የምትተዳደሩ እናቶች፣ እህቶች እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ መረጃ ነው። ሙሉ ዝርዝሩን እናስደምጣለን። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ የምናደርስ ሲሆን ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ሁለቱንም መረጃዎች በተከታታይ የማደርሳችሁ ይሆናል። በተለይ ከደቂቃዎች በፊት የወጣውን መረጃ በማስቀደም ነው የማደርሳችሁ ለብዙ ኢትዮጵያን እህት ወንድሞች፣ እናቶች ሼር እያደረጋችሁ እንድታዳርሱ ስል አክብሮት እየጋበዝኩኝ ከዛሬ ዕለት እንግዲህ ጀምሮ ነው ተግባራዊ እንዲደረግ ውሳኔ የተላለፈው። በተለያዩ የንግድ ስራዎች ላይ ለሚሰማሩ የተለያዩ እህት ወንድሞችን በተመለከተ የሚደነግግ አዲስ ረቂቅ አዋጅ ነው። እንግዲህ በአዋጁ ላይ የሰፈረው ከሁለት ሺ እስከ አምስት ሺ ብር የሚያስቀጣ ቅጣት ሙሉ በሙሉ ጸድቋል። ይህ ቅጣት ምን ሰርተን ነው የሚለውን እንግዲህ ሙሉ የአዋጅን ዝርዝር መረጃ ወደ እናንተ እናድርስ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣ አዋጅ ዜጎችን በሚያውቁት ጉዳይ ለቅጣት የሚዳረግ ነው በሚል ትችት ከምክር ቤት አባላት ቀርቦበታል። የሕዝብ እንደ ደራሲ ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይንም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይንም የሸጠ ለንግድ ዓላማ ያከማቸ ወይንም ይዞ የተገኘ ከ50 ሺ ብር በሚያንስ እስከ 200 ሺ ብር በማይበልጥ የገንዘብ መቀጮና እስከ አምስት ዓመት የማይበልጥ ጽኑ ስርዓት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ እንደተናገሩት የአዋጁን ይዘት በንባብ ከቀረቡ በኋላ የምክር ቤቱ አባላት ጥያቄ አቅርበዋል። የምክር ቤቱ አባላትም ሕዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይንስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። በዚህም የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከሁለት እስከ አምስት ሺህ ብር እንዲቀጣ ይደነግጋል። ይህ ከእኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማኅበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉም ጠይቀዋል። ለጥያቄውም ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነውም ብለዋል። ለምሳሌ አንዲት አሮጊት ወይንም ሽማግሌ የሁለት ብር ዳቦ ወይንም የአስር ብር ስኳር ገዝተው ሲሄዱ አምስት ሺህ ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከአምስት ሺህ ወደ ሁለት ሺህ ዝቅ እንዲል ተደርጎ ይህንን የሕብረተሰቡን የመክፈልም አቅም ከግንዛቤ ውስጥ ያስገባ ነውም ብለዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው። እስከ መቶ ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ ሃያም ሠላሳም ሺህ ብር ሀገርን ለማትረፍ ግድ ነውም ተብሏል። ለሕዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉም ተናግረዋል። አዋጁ የፕላስቲክ ጫማዎችን የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም የተባለ ሲሆን አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ እስከ 20 ሜትር በላይ አካባቢውን የማጽዳት ግዴታም ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላው ሀገሪቱ ተፈጻሚ ይሆናል ሲል በዛሬው እለት እንግዲህ የህዝብ ተወካዮች ምክር ቤት አጽድቀውታል ማለት ነው። ስለዚህ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። ለብዙ ኢትዮጵያውያን ሸር አድርጉት። ሌላው እንግዲህ እጅግ በጣም አነጋጋሪው የሆነውና ሶሻል ሚዲያውን የተቆጣጠረው ኢትዮጵያንን በተመለከተ በኩዌት እንግዲህ ባንክ ዝርፊያ ላይ ሲፈጽሙ በቁጥጥር ስር መዋላቸው በትላንትናው ምሽት መግለጫ፣ እንዲሁም ከደቂቃዎች በፊት የኩዌት መንግስት በቁጥጥር ስር ስለማድረጉ ሙሉ ዝርዝር መግለጫውን አውጥቷል። እንግዲህ የኩዌት ፖሊስ ሁለት ኢትዮጵያን ሌቦችን በቁጥጥር ስር አዋልኳለ። የኩዌት ፖሊስ ትላንት ባወጣው መግለጫ ሁለቱ ኢትዮጵያን ድርጊቱን የፈጸሙት በሐዋሊ ግዛት መሆኑን ጠቅሶ የማታለያ ዘዴ መጠቀማቸውንም አስረድቷል። በአል ኑቁር አካባቢ ከሚገኝ ባንክ አንድ ግለሰብ ሲወጣ እንደ ጠበቁት ያስረዳው ፖሊስ ግለሰቡ ልክ መኪናው ውስጥ እንደገባ አንደኛው ኢትዮጵያዊ ጎማው ተፈትቷል፣ አንደኛውም ደግሞ ሌላውን ጠቅሷል። ይህንን ተከትሎ ግለሰቡ ከመኪናው ወጥቶ ጎማውን ሲመለከት ሌላኛው ኢትዮጵያዊ መኪና ውስጥ ገብቶ 1700 የኩዌት ዲናር እንደሰረቀም አስረድቷል። ከዚህ ጋር ተያይዞ እንግዲህ በትላንትናው ምሽት ነው ከባንክ ዝርፊያ ተፈጽመዋል እየተባለ መነጋገሪያ የሆነው ጉዳይ። ከዚያ በኋላ ሁለቱም በህዝብ አውቶቡስ ከአካባቢው ለመሰወር ችለው የነበረ ቢሆንም በተደረገው ክትትል ማንነታቸው በመታወቁ ከቤታቸው መያዛቸውን ፖሊስ አስታውቋል። ተጠርጣሪዎቹ ከሰረቁት ገንዘብ ጋር በቁጥጥር ስር ውለው አሁን ጉዳያቸው ፍርድ ቤት ሊቀርብ መሆኑን አረብ ታይምስ ጋዜጣ መዘገቡን መረጃው በዚህ ሰዓት ወጥቷል። ከዚሁ ጋር በተያያዘ በማይናማር በወታደራዊ ካምፕ ውስጥ በአስቸጋሪ ሁኔታ ከነበሩ 751 ኢትዮጵያ መካከል 602ቱ ወደ ሀገራቸው ቢመለሱም 149 አሁንም በወታደራዊ ካምፕ ውስጥ እንደሚገኙ መረጃው አመላክቷል። አህዱ ያነጋገራቸው በወታደራዊ ካምፕ ውስጥ የሚገኙ ታጋቾች በምግብ እጥረትና እንደወባ ላሉ ሕመሞች እንደተዳረጉ መሆኑ ነው የተገለጸው። ጫናውን መቆጣጠር ያልቻለ አንድ ወጣት ራሱን እንዳጠፋና ሌሎች በከፍተኛ ተስፋ መቁረጥ ውስጥ ላይ መሆናቸውን፣ ተመሳሳይ አደጋ ሊከሰት እንደሚችል ነው ስጋት እየጣለው። ራሱን ያጠፋ ወጣት የማጭበርበር ስራ ከሚሰራበት ካምፕ ውስጥ የሚኖር ነው የተባለ ሲሆን ሌሎችም በከፋ ስቃይ ውስጥ ናቸውም ተብሏል። ታጋሾቹ በሚደርስባቸው ከፍተኛ ድብደባና ስቃይ ምክንያት በእጅጉ በጭንቀት ውስጥ እንደሚገኙ በፎቶ መረጃ አያይዘው ለአሃዱ ገልጸዋል። ያለውን ችግርና የወጣቱን ህመም በሁሉም ቦታዎች በማሰማት የበለጠ የስነ ልቦናና የአይምሮ ህመም ችግር ሊፈጥር ይችላል ሲሉም ስጋታቸውን መግለጻቸው ነው። በዚህ ሰዓት የወጣው ሪፖርት የሚያመላክተው ለነዚህ እህት ወንድሞች እንግዲህ ሁላችሁም በዱዓ በጸሎት አንድ ላይ እንገዛቸው እያልን ለምሽት ያስኩላችሁ መረጃዬን ይመስላል። ቪዲዮን ላይክ ላይክ ሼር ሼር አድርጉት እስከ ፍጻሜው ድረስ አብራችሁን ስለቆያችሁ፣ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።